እናስትልኝ ተመልካቾቻችን እንኳን ለ1446ኛው የኢድ አል አዳ አረፋ በዓል በሰላም አደረሳችሁ። ዜና በምልክት ቋንቋ ይቀርባሉ። ህዝበ ሙስሊሙ የኢድ በዓል አዳ ወይም የአረፋ በዓልን ሲያከብር የተቸገሩ ወገኖች በማሰብ መሆን እንዳለበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ እብራሂም ትፋ ተናገሩ። 1446ኛው የአረፋ በዓልን በማስመልከት ለምነቱ ተከታዮች ባስተላለፉት የእንኳን አደረሳችሁ መልእክት በዓሉ የአብሮነትና የፍቅር መገለጫ ነው ሲሉ ተናግረዋል። በዓሉን በተለያየ ምክንያት የተጀገሩ ወገኖች በማሰብና ና ያለንም በማካፈል አብረን ልናሳልፍ ይገባል ሲሉ ሼህ ሀጂ እብራሂም ትፋ አሳስበዋል። እንኳን ለዚህ ለታላቁ ዒድ አልአድሓ ዋዜማ ለታላቁ ዮውም አልዓረፋ ዋዜማ አላህ በሰላም በደስታ በአንድነት፣ በፍቅር እንኳን አደረሳችሁ እንኳን አደረሰን ለማላት እወዳለሁ። እባዳው ማጠናከር፣ ዳዕዋ ማጠናከር፣ ዱዓ ማጠናከር፣ ምስኪኖችን መርዳት፣ ደካማዎችን መርዳት፣ ተፈናቃዮችን መዘየር፣ እስረኞችን ሄደን በአሉበት መዘየር የተመማውን ወገን ወንድም መዘየር እስላም ክርስታን ሳንል ጎረቤታችንን ማጠናከር ስለቱራሂም ላይ በትኩረት መስራት ትልቅ ስራ ነው። የምጠብቀን ለሀገራችን ሰላም ሁላችሁም ሰላም ሲኖር ነው። ይሄ ሁሉም ይኖሩ ሰላም ከሌላ ሁሉም አይኖርም። ሰላም ከሌላ ወትን እድሰ በሰላም ሰግድን መመለስ አንችልም። ሰላም ይሄ ሁሉም የጋራ ስለሆነ እንደው ባላችሁበት ሙስሊሞች፣ ባላችሁበት ወገኖች፣ ባላችሁበት ኢትዮጵያውያኖች ሰላም ላይ ዘብ ሆናችሁ እንድትሰሩና በተለይ የሃይማኖት አባቶች በየአላችሁበት በዚያ አጋጣሚ አደራ ለማለት ወዳለሁ። ጽዱ ኢትዮጵያን ለትውልድ ለማስተላለፍ ሁሉም ማህበረሰብ የበኩሉን ኃላፊነት እንዲወጣ ተጠየቀ። ጽዱ ኢትዮጵያ ባህል ለማድረግ በሚል መሪ ቃል ሁለተኛው ዙር አገር አቀፍ የብክለት ቅነሳ ንቅናቄ በአዲስ አበባ ተካሂዷል። የዓለም አካባቢ ቀን በዓለም ለ 52 ተኛ ጊዜ በሀገራችን ደግሞ ለ 32 ተኛ ጊዜ መከበርን አስመልክቶ የጽዱ ኢትዮጵያ ሁለተኛው ዙር ሀገር አቀፍ የብክለት ቅነሳ ንቅናቄ ይፋ ተደርጓል ንቅናቄው ለስድስት ወራት የሚከናወን ሲሆን በፕላስቲክ በውሃና አፈር ብክለት በመጤ አረሞችና የአፈር አሲዳማነት በድምፅ ብክለት እንዲሁም በአካባቢና ማህበራዊ ተጽዕኖ የብክለት ቅነሳ ላይ ይሰራል ተብሏል። የአካባቢ ጥበቃ ባለስልጣን ዋና ዲሬክተር ኢንጂነር ለሊሴነሜ ንቅናቄው ለ15 ሚሊዮን ዜጎች ቀጥተኛ ተሳታፊና 50 ሚሊዮን በሚዲያ ተደራሽ በማድረግ የህዝቡን ግንዛቤ ለማሳደግ ይሰራል ብለዋል። በዛሬው ዕለት የምናከብረው በዓል የጽዱ ኢትዮጵያን ባህል ማድረግ ዘመቻ የምናስጀምርበት ቀን ብቻ ሳይሆን በቀጣይ የምልዓተ ሕዝብ እንቅስቃሴ የምናቀጣጥልበት ቀን ነው። ጽዱ ኢትዮጵያን ባህል የማድረግ ቀን ስናከብር አካባቢያችንን ማጽዳት ብቻ ሳይሆን አመለካከታችንን በበጎ መልኩ በመቀየር የተገኙትን በጎ ልማዶች ወደ ባህል የምንቀይርበት መድረክ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ጽዱ ኢትዮጵያን እውን ለማድረግ በከተማዋ በተከናወኑ ልማቶች ሀገሪቱ አዲስ እድገት ስትራቴጂ መንገድ እንድትከተል አስችሏታል ብለዋል። በዚህ ዘርፍ ባከናወናቸው ተግባራት የአዲስ አበባ ከተማ አረንጓዴ ልማት ሽፋን ከነበረበት 2.8 እጅ ወደ 20 እጅ ማደግ ችሏል። ከዚህም ባሻገር በከተማችን ያሉትን ከ76 በላይ ወንዞች፣ ጅረቶች የወንዝ ዳርቻዎችን ከብክለት ለመከላከል በርካታ ስራዎችን እየሰራ ነው። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና ና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ጽዱ ኢትዮጵያን ለመፍጠር ባለፉት ሰባት ዓመታት የተሰሩ ስራዎች ለሕዝብ ምቹ አካባቢን ከመፍጠር ባለፈ የአየር ንብረት ለውጥን ለመከላከል ያስቻለ መሆኑን ተናግረዋል። የአረንጓዴ አሻራ መርሃ ግብር ሕዝቡን በሰፊው በማሳተፍ በሚሊዮኖች የሚቆጠሩ ችግኞችን በመትከልና በመንከባከብ አረንጓዴ እና ጽዱ ኢትዮጵያን ለመገንባት ወሳኝ ሚና እየተጫወተ ይገኛል። የከተማ ኮሪደር ልማት በአዲስ አበባ ከተማ ተጀምሮ በአሁኑ ወቅት በስልሳ አምስት ከተሞች ተስፋፍቶ እየተገበረ የሚገኝ ሲሆን የገጠር ኮሪደር ልማት የተቀናጀ ማህበራዊና ኢኮኖሚያዊ ልማት ከማረጋገጥና ለአካባቢ ተስማሚ ኃይልና የንጹሕ አየርና ውሃ አቅርቦትን በማስፋፋት ጤናማ ቤተሰብንና ንጹሕ የገጠር መንደሮችን ይፈጥራል። በአጠቃላይ ባለፉት ሰባት የለውጥ አመታት ጽዱ ኢትዮጵያን ለመፍጠር ለተከናወኑት ውጤታማ ስራዎች የህዝቡ ንቁ ተሳትፎ፣ የመንግስት ተቋማት የተቀናጀ አፈጻጸምና ድጋፍና የባለድርሻ አካላት ትብብር ወሳኝ ሚና ነበራቸው። ጽዱ ኢትዮጵያን ለመፍጠር ከእያንዳንዱ አካላት ምን ይጠበቃል በሚለው ጉዳይ የፓናል ውይይት የተካሄደ ሲሆን በመጀመሪያው ዙር የጽዱ ኢትዮጵያ ንቅናቄ መልካም ስራ ለሰሩ አካላትና ተቋማት እውቅና ተሰጥቷል። ዘመናዊ ለተጠቃሚዎች ንጹህና ምቹ ጠንካራ ሀገረ መንግስት ለመገንባት የሲቪክ ማህበራት የሚናቸው ሊያጠናክሩ እንደሚገባ ተጠቆመ። በአዲስ አበባ ከሚገኙት የሲቪክ ማህበራት ጋር የክብና ከፍተኛ የመንግስት የስራ ኃላፊዎች ውይይት አካሂደዋል። የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች በከተማዋ ከሚገኙ የሲቪክ ማህበረሰብ ተወካዮች ጋር ውይይት አካሂደዋል። በዚህ ውይይትም ማህበራቱ በከተማዋ እየተከናወኑ ያሉት የልማት ተግባራት ይበልጥ ሊጠናከሩ እንደሚገባ ነው የገለጹት። የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ የሲቪክ ማህበራት ባለፉት አመታት በከተማዋ ለተመዘገቡ ስኬቶች ከፍተኛ አበርክቶ ነበራቸው ብለዋል። አሁንም ማህበራቱ ሚናቸው የላቀ መሆኑን ነው ጃንጥራር አባይ የተናገሩት። መንግስት እያከናወነ ባላቸው ስራዎች ላይ ያለንን ግንዛቤ እና የተጨባጭ የሆኑ ስራዎችን ከመገንዘብ ባሻገር ደግሞ እያጋጠሙ ያሉ ተግዳሮቶችንም ጭምር የጋራ በማድረግ ተግዳሮቶችን ለማለፍ በሚደረገው ጥረት ውስጥ የሲቪክ ማህበራት የማይተካ ሚና አላቸው። አቅም ናቸው፣ ጉልበት ናቸው። ስራዎቻችንን ለማሳካት ለከተማ አስተዳደራችንም በአጠቃላይ እንደ ሀገርም ለመንግስታችን የሀገረ መንግስት ግንባታ ትልቅ ድርሻ እንዳላቸው ይታመናል። የሲቪክ ማህበራቱ ተወካዮች በከተማዋ እንቅስቃሴ ላይ ሀሳብና ጥያቄዎችን ያነሱ ሲሆን የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይና የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ ምላሽ ሰጥተዋል። ይቀራል ብለን የምንለው ምንድን ነው? ማህበራቶች መቋቋም አደለም ያለባቸው መጠንከር ነው ያለባቸው። የምናቋቁማቸው ማህበራቶች ራሳቸው መድረክ እያዘጋጁ ህብረተሰቡን አጅቴት እያደረጉ የልምድ ልውውጥ የሚሰጡ ማህበራቶች ተጠናክረው እንደ አብነት ሊወጡ ይገባል የሚል እምነት አለኝ። ይስ አዲስ አበባ ውስጥ ያሉ ወደ ዘጠኝ ሺህ በላይ የሚደርሱ ሲቪክ ማህበራት አሉ። አዲስ አበባ ውስጥ ቁጥራዎቹ ቀላል አይምሰላችሁ፣ በጣም በጣም ብዙ ነው ማለት በብዙ ቢሊየን የሚቆጠር ገንዘብ ያንቀሳቅሳሉ፣ በብዙ ሚሊየን የሚቆጠል የህብረተሰብ ክፍሎችን ያንቀሳቅሳሉ። ሲቪክ ማህበራት ጉድለቶች ሲኖሩ ተናግሮ የሚደመጡ ተቋማት መሆን አለባችሁ ያላችሁት በእንደዛ አይነት አደረጃጀቶችና አሰራሮች ተቀናይቶ መምራት ከስስ እስከቻለ ድረስ ነው። ስለዚህ እሱን ማጠናከር ይኖርብናል ማለት ነው። ይሄ ኑሮ ውድነት እዩት። ሽንኩርት ላነሳው እንጂ ለምሳሌ ሁሉም ጤፍም ይሆን ሌላም ይሆን ሽሮም ይሆን በሰዓት የተገዛው ማታ እጥፍ ጨምሮ፣ ይሄ ኑሮ ውድነት የኛም የከተማ አስተዳደራችን ትልቅ አጀንዳ ነው። እንዴት ነው ምንፈታው? ከአጭር ጊዜ አኳያ ከረጅም ጊዜ አኳያ የሚሉ እቅዶች አሉ አዲስ አበባ ከተማ ከኑሮ ድናት ታኳያ ምን ላይ ብንሰራ ይሻላል የሚሉ ጉዳዮች አሳሳቢ ስለነበሩ የመጀመሪያው ጉዳይ ዜጎች ላይ ከታች ከህፃናትን ጀምር ህፃናትን በምንጀምርበት ጊዜ በትልቁ የትምህርት ቤት ችግር ላይ ትምህርት ቤት ላይ መማራቅቷቸው የሚወድቁ ህፃናትን እንታደግ። ስለዚህ የምገባ ስርዓት እንዘርጋ። ወደ ዘጠኝ መቶ ሺህ የሚጠጋ ተማሪ እንመግባለን፣ በቀን ሁለት ጊዜ ማለት። የስራ ዕድል ፈጠራ ላይ አሁንም በደንብ አድርጎ የለውጥ በተለይ ለውጥ ተኮር በሆኑ ስራዎች ላይ እንድንሳተፍ አንዳንድ ነገሮች ቢመቻቹ ቋሚ ስራ ሂደትም ሲኖር ክህሎት ስልጠና ቲቪቲ ተቋሞቻችን ጋር ክህሎት ስልጠና ወስደው በዛ በክህሎት ስልጠና አቅማቸውን ክህሎታቸውን ካሳደጉ በኋላ ቋሚ መደበኛ ስራ እንዲያገኙ በማድረግ ሂደት ውስጥ ባለፉት ዘጠኝ ወራት ከ260 ሺህ በላይ አሁን እስከ ሰኔ 30፣ 350 ሺህ ለመድረስ እየሰራን እንገኛለን ማለት ነው። ይህን በማድረግ በርካታ ዜጎች የዚህ ተጠቃሚ ሆነዋል ማለት። ከተማ አስተዳደሩ በቀጣይም ከሲቪክ ማህበራት ጋር ያለውን ትስስርና ቅንጅት አጠናክሮ እንደሚቀጥል በመድረኩ ተጠቅሰዋል። በመጨረሻም በዓለም የቁንጅና ውድድር ከአፍሪካ አንደኛ ከዓለም ሁለተኛ የወጣችው ሞዴል ሀሴት ደረጀ የባህል አምባሳደር ሆና ተሹማለች። በህንድ ሀይድ ራባድ በተዘጋጀው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ላይ ተሳትፋ ከአፍሪካ አንደኛ ከዓለም ሁለተኛ የወጣችው ሞዴል ሀሴት ደረጀ አዲስ አበባ ቦሌ አውሮፕላን ማረፊያ ስትደስ ደማቅ አቀባበል ተደርጎላታል። በአለም የኢትዮጵያ ባንዲራ ከፍ ብሎ ከሚውለበልብባቸው ውድድሮች አንዱ የቁንጅና ውድድር ነው። ኢትዮጵያውያን ቆነጃጂት በአለም የውበት ውድድር መድረኮች ላይ የተሳተፉ በሀገሪቱ የሚገኙ ልዩ መስህቦችን ጨምሮ ኢትዮጵያ ያላትን ሀብት ያስተዋውቃሉ። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2003 በሞዴል ሀያት አህመድ አማካኝነት ስድስተኛ ሆና ውድድሩን አጠናቃለች። ሆኖም የሀያት አህመድ በመድረኩ መገኘት የኢትዮጵያን ስም ከማስነሳቱ ባለፈ ለተተኪው ትውልድ መነቃቃትን የፈጠረ ሆኗል። በዓለም ትልቁ በሚባለው መድረክና በሚሊዮኖች የሚከታተሉት የዓለም የቁንጅና ውድድር ዘንድሮ ለሰባ ሁለተኛ ጊዜ በህንድ ሀገር ተካሂዷል። አንድ መቶ ዘጠኝ ሀገራትም ተሳትፈውበታል። ታዲያ በዚህ ትልቅ መድረክ ተሳታፊ የነበረችው ሀሴት ደረጄ ውድድሩን በሁለተኛነት በማጠናቀቅ ድልን ተቀዳጅታለች። ይህ ለኢትዮጵያ የመጀመሪያም ነው። በመድረኩ ሀሴት ስለ ኢትዮጵያ ስታብራራ ኢትዮጵያ ለዓለም የምታስተዋውቃቸው በርካታ ጸጋዎች ያሏት ሀገር መሆኗን ጠቅሳ የሰው ዘር እንዲሁም የቡና መገኛ ምድር መሆኗን አብዛኛው ዓለም አያውቅም። እኔም እድሉን አግኝቼ ሀገሬን በአለም በማስተዋወቄ ኩራት ይሰማኛል ብላለች። እኛ ባህላችንን እኛነታችንን ባሳየን ቁጥር አለምም ደግሞ ከዚህ በላይ እንደሚቀበለን ከኔ ደግሞ አሁን ደግሞ ራሴን በተለያዩ ኢትዮጵያ ውስጥ በኢትዮጵያ ሂስትሪ ራሴን አዳብሬ ደግሞ ኢትዮጵያ ያልተነገረላትን ያልተዘፈነላትን ብዙ ነገር ለማስተዋወቅ እሞክራለሁ። የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ ሀሴት በዓለም መድረክ ላይ ያስመዘገበችው ድል በአስቸጋሪ ሁኔታ ውስጥም ሆና የኢትዮጵያን መልካም ገጽታ ከፍ አድርጎ ያሳየ መሆኑን ገልጸው በዚህም ኢትዮጵያ ታመሰግንሻለች ብለዋል። ብዙዎቻችሁ የኢትዮጵያን የተለያየ ነገር ታውቃላችሁ፣ ግን መልካም ነገሯን አታውቁም በማለት የዘረዘረቻቸው ዓለም ሊያውቃቸው ይገቡ የነበሩ ግን ብዙ ዓለም ያላወቃቸውን ነገሮች መድረኩ ላይ ተጠቅማለች ያንን ስትጠቀም ሳታሸንፍ ነው የተጠቀመችው። አሸንፋ ዛሬ ቢሆን አሸናፊ ሰው ይናገራል፣ ይደመጣል። በውድድር ወቅት ሆና ነው ማሸነፏን ሳታቅ ነው ስለ ሀገሯ ተናግራ የቆመችው። የባህልና ስፖርት ሚኒስትር ዴኤታዋ ነፊሳ አልምህዲ ሀሴት ባስመዘገበችው ድል እጅግ ኩራት እንደተሰማቸው ገልጸው የባህል አምባሳደር አድርገን ስንመርጥሽ በኩራት ነው ብለዋል። በማንኛውም መድረኮቻችን ላይ እሷ እንግዲህ የባህል አምባሳደራችን አድርገን ነው የሾምና የ2025 የሚስ ወርልድ ውድድርን በአንደኛነት የታይላንድ ዜግነት ያላት ኦፓል ሱቻታ በሁለተኛነት ኢትዮጵያዊቷ ሀሴት ደረጄ እንደዚሁም በሶስተኛነት የፖላንድ ዜግነት ያላት ማያ ክላሽዳ አሸናፊ ሆነዋል። ሞዴል ሀሴት በዓለም ሁለተኛ ብትሆንም በአፍሪካ አንደኛ ሆና ነው ውድድሩን ያጠናቀቀችው። ሞዴሏ በዛሬው እለት ወደ ሀገሯ ስትመለስ ከፍተኛ የመንግስት የስራ ኃላፊዎች አቀባበል አድርገውላታል። ዜናብ አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። መልካም ባህኑ